ታላቁ የቤተ ክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ጋብቻ ብቻ አንድ ወንድና አንዲት ሴት ከእግዚአብሔር ጋር ለሕይወት ሙሉ ነው ይላል። ኦርቶዶክሳውያን አስተውሉ! ትዳር እግዚአብሔርን ይዛችሁ በሕይወታችሁ ሙሉ የምትጓዙበት መንገድ ነው። ትላንትና አንድ ዩረት ልቻላቸው ነበር። ይሁም እንግዲህ የመምህራችን መምህር ዲያቆን ዘላለምና የእህታችን ናርዶስ አርቲስት ናርዶስ ጋብቻን በተመለከተ ነው እና አሁን ላይ ጋብቻ እውነት እንደሆነ እየሰማን ነው የምንገኘው። እሱን የምንመለከት ነው የሚሆነው። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ይሄን ውዝግብ የፈጠሩ ቪዲዮዎች ምንድናቸው? ምን ነገር የአንድ ደቂቃ ቪዲዮ አለ፣ አይተን እንመለስ። አርቲስት ናርዶስ የሚቀጥለው ሳምንት ትሞሸራለች። መልካም ትዳር ዘመን። መልሽ ናቤ፣ አንቺ ብትጠብቅ ነው እናግት ሰብተናል

እንደዚህ ዓይነት ነገሮች ሲወጡ ሁላችንም አንድ ነገር ማወቅ ይኖርብናል። ይኸውም ምንድነው የሆነ አባባል አለ በሀገራችን የሚነገር እሳት በሌለበት ጭስ ምን ይባላል እና ጨርሶ ኮመንት ላይ ጻፉልኝ። እሳት በሌለበት ጭስ የሚባል ነገር አለ። አበሻ ያማሙቀዋል በጣም ያጫጭሷል። ያን ነገር እንጂ ፈጥሮ ሊያወራ አይችልም። ስለዚህ እሳት በሌለበት ጭስ የሚባል ነገር ነው እና ሰው ይሄ ነገር ለማጣራት ነው የሞከረ ያለው ለመረበት ታጣራ ታላችሁ። ደሞ ሁለቱም የምንወዳቸው ናቸው የምን ነው የምናከብራቸው ናቸው፣ ቢጋቡ በጣም ደስ ይላል። ግን ሥርዓቱ እንዴት ነው የሚለው ነገር ለማወቅ ያክል ነው እያጣራ የምንገኘው እና እሺ፣ እታችንና ናርዶስ ላይ የምንወድበት ምክንያት ምንድነው? ነገር አንድ ቪዲዮ እንመለስና ሌላ ቪዲዮ እና ያለ እውይ ደስ ስትል እኔ ብቻ ነኝ ግን እቺ ልጅ በጣም የመወዳት ኤዋት እስኪ እንዴት ደስ እንደምትል ሥርዓቷ፣ አለባበሷ፣ አነጋገሯ፣ ሁሉ ነገሯ የሚማርክ ልጅ ደግሞ በቤተ ክርስቲያን ጉዳይ ድርድርና ቀል የማታውቅ ሁል ጊዜ ለቤተ ክርስቲያን የምትቆም በችግር ጊዜዋ በአደጋ ጊዜዋ ሁሉ ከፊት ለፊት የምትቆም ልጅ እንደ ዘመኑ ሴቶች ልታይ ልታይ የማትል ርቃኗን የማታሳይ የምትሸፋፈን፣ ደግሞ ቆንጅናዋ። እባካችን ሴቶች ከእሷ ብዙ ነገር ተማሩ። እስቲ የሰው ልጅ ሥርዓቱን ከጠበቀ ራሱን ካከበረ ፈጣሪውን ከፈራ በቃ መታወቅ ይችላል፣ ዝነኛ መሆን ይችላል፣ መወደድ ይችላል፣ ተቀባይነት ሊያገኝ ይችላል። የግዴታ ለመታወቅ ራቁት መሄድ አይጠበቅብንም፣ መጥፎ ሥራዎች ውስጥ መግባት አይጠበቅብንም። ተመልከቱ። በቃ ስራዋን ትሰራለች፣ ራሷን አክብራ ትኖራለች። መጨረሻዋም መከበር ነው። አስባችሁታል? ቤተ ክርስቲያን እንደዚህ ስታከብራችሁ ምን ያክል ደስ እንደሚል። እኔ በጣም ነው የሚያስቀኑኝ እንደዚህ አይነት ሰዎች። የምር ናርዶስ አዳነ ተባረኪልን። እድሜና ጸጋ አብዝቶ ይስጠሽ። በቤቱ ያጽናሽ ፈጣሪ። ጨምሮ ጨማምሮ ይስጠሽ። እንወድሻለን።

እንግዲህ እህታችን እና ደሳተች ናት እና ከቤተክርስቲያን አብ ደቤት የማጠፋ በመልካም ስ መግባር የምታወቅ ቤተክርስቲያን ሁሉ የምታበስቅ የምታ ክብራት እታችን ና ሰው በዚህ ምክንያት እንወዳታለን። ቢቃው በጣም ደስ ይለናል። ስርዓቱ ግን እንዴት ነው የሚለውን ነገር ለማወቅ ና እሷ አግብ ተፈታለች የሚለው ነገር እውነት ነው ውሸት ነው የሚለው ነገር ለማጣራት ነው። ስ ነገርም አይቶ ወንድማችን ሚኩ ያወጣ አንድ እውነታ የተሰራ ቪዲዮ አለ። ትዳሩ እውነት ነው ይጋባሉ። ነገር ግን ስለ ስለ የተወራ ሁሉ ውሸት ነው የሚባል ነገር ሰምተናል። እስቲ ሰምተን እንመለስ።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 ለማለት ፈልጋለሁ። እስኪ የራሱ ወንድማችን ዘላለም ሲያስተኝ የነበረ ትምህርት አለ። ትናንትና አንድ ቪዲዮ አሳያችሁ ነበር። እህታችን ናርዶስ አጎተ መፈተች የሚል መረጃ ወጥቶ ነበር። እንደዚሁም ደግሞ ክነቱን መጠቀም አቁማለች። ይህ ዲያቆን የሚለውን ስም የተጠቀመ አይደለም አሁን ላይ የሚል ነገር ወጥቶ ነበር። እና በአንድ ጊዜ እዚህ ላይ ዲያቆን የሚል ስም አልጠቀምም፣ እዚህም ላይ ዲያቆን የሚለው አልጠቀምም። ቪዲዮዎችን እያዩ ነበር ሰዎች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 ነገሮችን በጣም አድርገው በማምረር ወይንም ደግሞ ጉዳዮቹን በደንብ አድርጎ ጠበቅ አድርጎ በመያዝ ከነጻነታቸው ገፏቸውም ጭምር ወደ ያልሆነ መንገድም ጭምር የሚገቡ አሉ። ጣልቃ ገብነት አንዱ ሌላው ፈተና ነው። የጓደኛ ቅናት፣ ሀሜት፣ ክፉ ምክርም በጣም ፈተና ነው። በእጮኝነት ሕይወት ውስጥ ሲኖር አንዳንድ ጓደኛ ዙሪያ ላይ ያለ ሰው ሊቀና ይችላል። እሱ ያለ የለበትን ያኛው ሰው ስለደረሰበት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 አራት አመት ሊደርስ ይችላል። ይላል ፍትሐ ነገስታችን አንቀጽ 24 ቁጥር 873። ከዚህ በላይ ግን እንዲያልፍ አይመከርም። ለምን? ፈተናዎቹ እድሜያቸው የእጮኝነት ጊዜያቸው በረዘመ ቁጥር ይበልጥ አድርገው ሊጨምሩ ስለሚችሉ ነው እንጂ ይበልጥ ላለመተዋወቅ፣ ላለመጠናናት አይደለም። እንደዛ እንኳን ብለን ብናስበው በነገራችን ላይ ከጓደኝነት በእጮኝነት ግልጽነት ቢኖርም በእጮኝነት ወቅት ላይ አንድን ሰው ሙሉ በሙሉ በምልአት አውቀዋለሁ ጠንቅቄ የተረድቸዋለሁ ሊባል አይችልም። ሰው ተጋብቶም እንኳን እየተዋወቀ እየተግባባ ያሉትን ነገሮችን ጭምር አብሮ በመኖር ውስጥ እያሳደገ የሚመጣ ስለሆነ ማለት ነው። ከነዚህ ጊዜያት ውጭ ግን ካለፈ አንዱ የጮኝነት ጊዜውን አቋርጦ ወደ ሌሎች አማራጮች ወይንም ደግሞ ወደ ሌላ ህይወት መስመርና አቅጣጫ መግባት ይችላል ማለት ነው። ዛሬ በነበረን ቆይታ እንግዲህ ያየነው የጮኝነት ህይወትን ነው በጣም በአጭሩ። በቀጣይ በሚኖረን ክፍለ ጊዜ ላይ ደግሞ እነዚህ ጥንዶች ከጮኝነት ቀጥሎ የሚኖራቸውን የሰርግ ህይወታቸውን ወይም የሰርጉን መርሃ ግብር ደግሞ በተወሰነ መልኩ ለማየት እንሞክራለን። አምላካችን ቅዱስ እግዚአብሔር የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር። አሁን ባለንበት ዘመን ላይ በጣም እንደ ቀላል ከሚታዩ ነገሮች መካከል ድንግልና ቀዳሚውን ቦታ ይዟል ቢባል ምንም ማጋነን አይሆንም። ምክንያቱም ሰዎች ለአቅመ አዳምና ለአቅመ ሔዋን ከመድረሳቸው በፊትም በደረሱ ጊዜ፣ ከደረሱም በኋላ የመጀመሪያው በሰውነት ተርታ ትላልቆች ናቸው ተብሎ ለመቆጠር ያስችለናል ብለው የሚያስቡት ድንግልናቸውን ማጣት ነው። በምዕራባውያኑ ዘንድ የአንድ ሰው ለአቅመ አዳም ለአቅመ ሔዋን መድረስን ወይም ፒዩበርቲ ላይ ደርሷል ቲኔጀርነት ዘመን ላይ ያለው በእኛ ቋንቋ ደግሞ አስራ ስምንት ዓመቱ አልፏል ሲባል በምዕራባውያኑ ቤተሰብ ሳይቀር ወደዛ ሕይወት እንዲገባ ሊገፋፋም እንደሚችል በራሳቸው ውጤቶችና በራሳቸው ታሪኮች የምንመለከተው ነው። ይህንን ባህል ደግሞ ቀጥታ ወደ ሀገራችን የቀዱትና የወሰዱት ጥቂት የማይባሉ ሰዎች ደግሞ አንዳንድ አመለካከቶቻቸው ከዚህ ጋር ተመሳሳይ ነው። ሰው ድንግልናውን በማጣት የጎረመሰ ድንግልናውን በማጣት አዋቂ የሆነ ድንግልናውን በማጣት ደግሞ ህይወትን ያየ ነው ተብሎ እየታሰበ ስለመጣ ሰው ስለ ድንግልና ያለው አመለካከት በጣም አናሳ ነው ሆኖ የምንገኘው። በነገራችን ላይ ድንግልናን መጠበቅና ድንግልናን ማስጠበቅ ለእግዚአብሔር የሚጨምረው ነገር የለም፣ ምናልባት ለእኛ የምናገኘው ክብር ሊኖር ይችላል እንጂ ጌታችን በዮሐንስ ወንጌል ምዕራፍ አስራ አራት ቁጥር አስራ አምስት ላይ ብትወዱኝስ ትእዛዜን ጠብቁ ብሏል። ትእዛዛቱን የምንጠብቀው እንደወደድ ነው ለማሳየት ነው እንጂ ትእዛዛቱን በመጠበቃችን ሂደት ውስጥ ለሱ የምንጨምረው ለሱ የምንቀንሰውን ባለመጠበቅና በመጠበቃችን ውስጥ የለም። ትእዛዛቱን ስናፈርስ ክርስቲያኖች የምንፈርሰው እኛንን፣ ትእዛዛቱን ብንጠብቅ የምንጠበቀውም እኛንን። እግዚአብሔር ትእዛዛቶቼን ጠብቁ እያለ የሚናገረው በምናፈርስበት ጊዜ ላይ እሱ ምንም የሚጎልበት ባይኖርም እኛ ትልቁ ነገራችን ነው ብለን የምናስበውን እግዚአብሔርን ግን ስለምናጣው

በሰሜን ክልል ላይ የሚሰራ አካል ተረጋግጧል። ዘዶን ረጋግጧል መተቱን አፈራርሷል። ደም አፋሳሹን እወግዋለሁ፣ አቃጠለዋለሁ። በመንፈስ አልነበረ መዋ መሞከር በአካል ነበር። በወሬ አይደለም፣ በተግባር። አሁን ያልከውን ወሬ ማለት ነው። መተዛ ጎጃምና ጎንደር ላይ መሞከር ነበር። በወሬ አይደለም በተግባር አልኩ እኮ ምን አለ ይህን ማህበረሰብ ብትተዉት ብዙ መከራ ብዙ ስቃይ ብዙ ፈጠን ያሳለፈ ማህበረሰብ ሰሞኑን ደግሞ ይዛችሁታል ይሄን ይህን ማህበረሰብ ዛሬ አንተ የምሸቅልበት አዳራሽ ላይ ይሄን ሁሉ ህዝብ ሰብስበ ሆድን የምትሞላበት የምዘንጥበትን ወንጌል ሰንዶና አስተካክሎ የሰጠ እዛውም ዛሬ ዘንዶ እባቡ ምናምን ያልከው ማህበረሰብ ነው። ግድን ለሚ ጊዜ ጉዳይ ነው። ለሁሉም ጊዜ ያለው አይደለ። ግን አንተ የወንጌል ሐዋርያ ከሆንክ በመንፈስ ቤር ይጠበቅብህ። በአካልና ና እውነት አለኝ ካልክ እውነት ዘንዶ ካለ እንደውም በአካል ነው መገኘት ያለብህ። በአካልና ና ከዘንዶ ጋር ታገል። በአካልና ና ከእባቡ ና ከጊንጦ ጋር ታገል። ውሸታ ማስመሳይ ስለሆንክ ነው በዚህ ደረጃ ይሄንን ሃይማኖተኛ እጅግ ጨዋና ስነምግባር የተሞላን ማህበረሰብ ዝቅ ለማድረግ የሄድክበት መንገድ በጣም ነው የሚያሳፍረው። ውርደትም ጭምር፣ ድንቁርናም ጭምር። በነገራችን ላይ ይህ ሰውዬ በዚህ ደረጃ አፉን ሲከፍት ሲናገር፣ እዛ አካባቢ ተወልዳችሁ ያደጋችሁ አዳራሾች ቁጭ ያላችሁ ሰዎች ግን በምን ደረጃ የታገሳችሁት፣ በምን ደረጃ የታገሳችሁት? እውነት ይህ ሰውዬ የሚለው አይነት ነገር አለዛ የለም የሊቃውንት ሀገር የወንጌል ሀገር የእውነት ሀገር ነው። የጨዋነት የሥነ ምግባር ልዕልናና ከፍታ የሚታይበት አካባቢ ነው። ሰው ወዳድ ነው። ንጹሕ ማህበረሰብ ነው እዛ አካባቢ ያለ። በዚህ ደረጃ እዛ አካባቢ የሚነገረውን ወንጌል የባዕድ አምልኮ ለማስመሰል የሚደረግ ጥረት ነው። ምን ነው ጎንደርና ጎጃም ብቻ ትዛላል? ሌላኛውን ፓስተር ደግሞ በዚህ ደረጃ አፉን ሲያላቅ እናየዋል። ስሙስ ከነተ ሰራ የት ተናገር ከልሉ የት ማን ሰራ ማን ሰራ በለው በለው። እስቲ ግዴላችሁ ከዚህ ማህበረሰብ ራስ ላይ ውረዱ። በተአምር በተአምር የምትቋቋሙት ነገር አይደለም። ለዚህ ማህበረሰብ ወንጌል መናገር ይከብድም፣ በጣም ይከብዳል። እረፉ ግዴላችሁም እረፉ። ሁሉን እናውቃለን፣ ብንናገር እናልቃለን አይነት ነገር ሆኖብን ነው፣ ሆኖብን ነው። ስለዚህ ይህ ማህበረሰቡ ተዉት። አሁን ያለበት መከራ ለራሱ በቂው ነው። ስለዚህ በተለያየ መንገድ እየመጣችሁ ይህን ማህበረሰብ ለመጎሰብ አትሞክሩ፣ አትሞክሩ። ጊዜ ለሁሉም መልስ አለው። ያያ ወንድማችን ዚያስተን በነገራችን ላይ ይሄ ነገር በመንግስት ደረጃ መሳት ያለበት ነገር ነውና ትዝ ካላችሁ ከሁለት ቀን በፊት ነው ይሄ ከተፈጠረ ወይ አንድ ቀን ግማሽ እታችን ጃኒ የምትባል አንድ የድሬዳዋን ልጆች ጉዳይ ጉዳይ ተብላ የዛ ከተማ የሚመለከተው አካል የመንግስት ከሷ ታስራ ነው የምትገኘው። እንደዚህ ግን ሀይወቱ ሲያንቋሽሽ እንደዚሁም ደግሞ የዛን ማህበረሰብ የሰሜኑ ማህበረሰብ እንደዚህ ጦንቃይ ነው ደብተራ ነው ምናምን ሲያንቋሽሽ ማንም የሚናገር የለም። ይሄ እዛ ሀገር ያሉ ሰዎች ድክመት ይመስለኛል። የኛ ብቻ ሳይሆን የሀገሪቷ የመንግስት አካላት ድክመት ይመስለኛል። ይህን ነገር ማስጠግ ይችላሉ። ይህ በሆነ ወቅ ማስጠግ እንደሚችሉ ትናንትና እታችን ጃኒ በዛ ተከሳ ስትታሰር ማየት እንችላለን። ስለዚህ ይህን ነገር አንደኛ የጎንደርም ሆነ ወደዚያ ወደ ሰሜን የምትገኙ አካላት ዝም ማለት የለባችሁ፣ በሻቸው አቅም በህግ መጠየቅ አለባችሁ። መንግስት ራሱ የተለየ የተለያየ ችግር እስኪፈጠር መጠበቅ የለበትም፣ እነሱ ሲጠይቁ መጠበቅ የለበትም። ከቻለ ቀድሞ ማስወገድ አለበት ይህን ነገር። ስለዚህ ይሄ ነገር የሚመለከቱ አካል ልሱ ያስፈልጋለው። ዲችን ይሄ ምስል ነበር። ዲችን ምር ተማራችሁበት ቁም ነገር ሰራችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ደስክ የምንጋበስ ይሄ ቪዲዮ ላይክና ሼር ሰብስክራ ያረሳ ጀርቀው ይሉኝ